በጊዜ ተኝቼ ነቃው። ደግ አደረገ። ይንሻፈፈ ነፅሩ። ለምን ተጨነቅክ? መንሻፈፉን እያየሁት እኮ ነው ያሳየኛል። አውቄ ነው ያደረኩት። ለምን ተጨነቅክ? ምን ችግር አለ? ታዲያ ብንሻፈፍ፣ ቀጥቢ ምን ምን ሊመጣ ነው? የወርቅ መነጽር አድርጌ መምጣት እችላለሁ። የተንሻፈፈ ላደረግ እችላለሁ። ምንም እኮ አዲስ ነገር የለም። ለእናንተ እኮ ስለ እዚሁ ሹም ምን ብለው ሴቶች ልፕስቲክ ተቀብተው ምናምን እንዲህ ብለው እንዲህ ብለው ተጨንቀው ምናምን ስለሚመጡ ነው። እኔ የሚያስጨንቀኝ መነፅር አደረኩ አላደረኩ፣ ተንሻፈፈ ተቃና የሮማን ማንነት አይቀይሮም። እኔ ሮማን ነኝ። ዳስ ተንሻፈፈ ተቃና የሚያስጨንቃችሁ ነው የሚያስጨንቀኝ። ፀጉር፣ ልብሴ ቀጣለ፣ አጠረ፣ ረዘመ፣ ጠቆረ፣ ነጣ ው ሶሻል ሚዲያ ላይ እንዲሆን የሉጣ እንደዚያ ምሬ ምናምን፣ እኔ ያጨንቆኛ ምን ሊያደርግልኝ? እኔ ማንነቴን እኮ ይቀይረው ምን? ሮማን ተሰማኝ። መነጽሬ የተጣመመ ተቃና ቀጣለ፣ ወርቅ አረኩ፣ ብር አረኩ፣ ሲልቨር አረኩ፣ አርቲፊሻል አረኩ። የሚገርመኝ ሰው አይደለም፣ አይቼን ያደግኩት ምንም ነገር አይገርመኝም። እኔ የሶሻል ሚዲያ ላይ ጉራ የምነፋበት ሰው የለም። ወጥቼ ስድስት አንገት የጆሮ ጌጥ ምናምን መነጽሬን ይውልኝ ቦርሳዬን ይውልኝ እንትኔን ይውልኝ፣ የራሴ ዜጋ ላይ ምን ላመጣ ነው የምጎርረው? አረኩ አላረኩ ምን ላመጣ ነው የሚያቅያቀኛል? መውራት አይጠበቅብኝ። ባልሽ የገባ ባሌ ቤቱ ነው ዛሬ ያለው፣ ልጁ መጥቷል እኔ ስለደከመኝ ወደ ቤት ይበጣ ያ ቤተክርስቲያን ሄዳለሁ። ስለዚህ እዚህ ማደር ፈለኩ። እንዳንሳ ሰው ተወደቅን ቤተክርስቲያን መሄድ አልችልም። ሚስ ሮሚስቲ ሚስት ፈልግልኝ። ሚስት እኮ መሬት ላይ ዝም ብለህ ዞር ዞር ብለህ የምታገኛት ሚስት ፈልግልኝ ስላልካርለ ሚስት አንተ ከተንቀሳቀስ በምትኖርበት አካባቢ ከግራ ጎን የምትወጣ ሚስት አለች። ሚስት መሬት ላይ የምትፈልጋት ሚስት ሶሻል ሚዲያ ላይ የምትፈልጋት አይደለች። ሚስት የሚገኘው ከእግዚአብሔር ነው። ጸሎት አድርግ። እግዚአብሔር ለእኔ ከግራ ጎን የወጣችው ሚስቴ ሄደች ስጠኝ ብለህ ጠይቅ። ምናልባትም ከጎንህ ናት። ብዙዎች አጋጣሚ አሁን የእንትናን ህይወት ታሪክ ስሰማ አንድ ዘፋኝ ማን ነበር ስሙ፣ ረሳሁት ውበት ዘፋኝ ነው። አሁን እሱ በተሳሳተ ስልክ ተገናኝተው ነው። ታዋቂ ዘፋኝ ነው። የተሳሳተ ስልክ ላይ አርጎ ነው ሚስቱን ያገኛት ነበር። ተሳስተው ደወሉ፣ ከዛ አወሩ፣ ከዛ እንዴ ሊሆን ቻለ መሳቅ ጀመሩ። ከዛ ምን ምን ሲሉ አውርተው ዛሬ የልጆቹ እናት ጎሳዬ፣ ቴንኪዩ ጎሳዬ። ዘፋኙ ሚስቱን በአጋጣሚ ሮንግ ነገር ተደውሎ ነው ያገኛት። እና ሚስት አጋጣሚ የሚገኝ ነው። ቴዲ አፍሮ አምነሰት የፀጉሩ ቆራጭ ልበል ወይ የሆነ ነገሩ ሰምቲንግ ነገር ነበረች። በዛ ነው የተገናኙት። ስለዚህ እግዚአብሔር አምላክ ሚስትን የሚሰጥበት ቦታ አያስታውቅም። ጸሎት አድርግ። የልጆቼን እናት ማትቀና ስልክማት ጎረጉር ወጣ ገባ ብላ ማታስቸግር። እዚህ ፊሊተር ላይማ ሜካፕ ፊሊተር ስለሚቀቡ አፍንጫቸውን የጂጂክያ የድሮ ፎቶዋን አላሳየሁትም። ጂጂክያውን ወንድ ነው የሚመስለው ሴት ሆኑ እራሱ አያሳውቅም። አሁን ጂጂክያ በዚህ መልኩ ብታየው አትሮጥም? የአሁኗ ጂጂክያ ኦዴ እንኳን ተሳስቶ ጠብሷታል። የድሮ ጂጂክያ እዩት አለ ፊሊተር የተነሳችሁ ያ ነው ጂጂክያ፣ ወንድ ነው የሚመስለው አሁን ይውት ጂጂክያውን ስታዩት ሴት ትመስላለች፣ ወንድ ነበረ። ስለዚህ ፊሊተር ላይ ሴት እዚህ ቲክቶክ ላይ ሴት መጥበስ ምን ያህል ዴንጀረስን መሆኑ የምታውቁት በጂጂክያ ፎቶ ነው። ወንድ ነው የሚመስለው፣ ናይጄሪያ ነው የሚመስለው። የቄሮ መሪ ነኝ ሲል ራሱ እነሱ ራሱ በወንድ ሳብን የተቀበሉት እና ወጥቶ አንዱ ጎፎ ሚኛ ሳይችል ይህም ምስኪን ኦሮሞ ወታ እኔ የቀየው ብር ሰብሳቢ ነኝ፣ የት አባቷ አረገችው? ብሩም የሰበሰበችው ሀጠራው እና እዚ ቲክቶክ ላይ እዚ በተለይ በፊሊተር ወጥተው ፊን ፊን የሚሉትን ጠብሰ ላፍንጫቸው ይቀጥላሉ። የጂጂክያን ከንፈር በድሮ ምንም የላትም። አሁን ይሄ የሰው ስጋ ሜቢ ከታፏ ላይ የተቆራረጠው እዚ ውስጥ ይከቱና ይወጥሩታል ምናምን የሚያዋጣው ግን ኦሪጂናል ሰውነት ነው። በአካል ስትታይ ሰው ሲያይ አፕሪሼት ያደርጋል፣ ይደነግጣል። ፊሊተር እዛ ላይ ምን ትመስያለሽ? ወይኔ በአካል ኮንፊደንስ ካላቸው ፊሊተር ማድረግ አይጠበቅባቸውም። አንዳንዴ ያርጉ። ግን ለማ ብዬ ነው ፊልተር ማድረገው? እዚጋ ቆንጆ መስዬ ታይቼ ስገኝ ወፍ የለም እና ቲክታክ ላይ 99 ፐርሰንት በሚባል በተለይ ሴቶች ፊሊተር ያደርጋሉ። በአካል ስታገኟቸው በድንጋጤ ነው የምትሞቱት። ኮንፊደንስ የላቸው። እኔ እዚህ ቲክታክ ላይ ያሉ ኢትዮጵያ ገብቼ ኑ ላግኛችሁ ብያቸው ሁሉም ደንግጠው ነው እየተደበቁት አልጋ ስር የገቡት። አሁን እኔ ማን ነው ኤልሻ ዳኝን ጸጉር በአጋጣሚ ጥፍሬን የቆረጡኝ ቤት ነው ስገባ አይቻት ሮጣ ሾልካ ተደበቀች እሷ ናት አይደለችም ስል ጭራሽ ውስጥ ሮማን እንደምትመጣ ለምን አትነግሩኝም ነበር ብላ ጃስ አለቻቸው እ እኛ እንደምትመጣ አናቅም ደንበኞች ነው ይዘዋት የመጡት እኛ አናቅም አሏት ከዛ እነሱ ደግሞ እንትኖች ናቸው እንደ እንትና ስታይሽ ሮጠች ቲክተከሯ እማ ኤልሻዳይ እንደኔስ ደግሞ ኤልሻዳይን አይቼሽ አለው እየጠበኩሽ ነው ነ የውጭ በሏት ብዬ መልዕክት ላኩባት። ከዛ እሺ በእናትሽ ግንባሬን እስክሰራ ትጠብቀኝ። እን ግንባሯ ምን ሆነ ስላቸው፣ እዚህ ድረስ የለም እንዲ ኧረ እኔ ችግር የለም ደግሞ እነሱ ፎቶ አንስተዋታል። የሚገርማችሁ ቲክታካርም ሆነ ማንም በመላጣ ሲመጡ ፎቶ ያነሷቸዋል። ግንባሯ የለም ተባለ። እኔም ምን ችግር አለ ፊቷ ምናምን ቆንጆዬ ነው። ይሄ ከአንገቷ ዚጋ ያለው መልኳ ፊቷ ምናምን አቷሹኝ ቆንጆ ነው። የደነገጠችው ፀጉሯን እስክትሰራ ትጠብቀኝ አለች። አይ ሴድ ኦኬ። ፀጉሯን እስክትሰራ እኔም እስክትሰራ ጠበኩ። መጣው እግሯን እንዳላየው ኦልሞስት በእንትን የመጣችው በጀሌቢያ ነገር ረጅም ቀሚስ ለብሳ ከዛስ ቆመን ቪዲዮ እንስራ ስላት የኔ ስልኬት እንዴ ዳላቅም በእሷን የተቀረጥ ነው። በጣም ስትንቀጠቀጥ ተጓት ትቅረጹ በራሷ ትቅረጽ አልኳቸው። አላ ቆመን ስን መቁጭ እንበል ለምን እሷ ቆማ አልጋ ስር ትገባለች። እዚህ ጋናት ወገቤ ጋናት ኦኬ ብዬ ቁጭ ብለን ፎቶ ተነሳውም መብርሃን ምስክሬ ነው። የምሬ ነው የምነግራችሁን። የምንጥላቸው የለም ፍሬንዴ ናት። ሀቃቁን ይሄ ውሸት፣ ከዚህ ውስጥ ውሸት ካለ መብርሃን ምስክሬ ነው የምላችሁ። ወመን አንነሳም። በጣም አምራለች። እሷና ኪዲ እኩያ ለእኔ ሰርግ ሻሚያዥ መሆን ይችላሉ። እኩል ናቸው፣ አጭር ናቸው። በጣም ይችኛ ትወፍራለች። እንትና እንትና ማናት? ኪዲ ቀጭን ናት፣ ይችኛ ወፍራም ናት። አብረን ቁጭ ብለን ፎቶ ተነሳን። አይደ ነው ፖስታ ትፖስተው ተነሳን። እኔ አንድ ሰው በራሱ ኮንፊደንስ ከሌለው ከፈራ ፎቶ እንኳን አላነሳውም። ለ ለምን የሰው ልጅ አለፍላጎቱ አላረግም ምን አገባኝ እና ንዋና ንዋኝ እኔ ደግሞ ሀገር ሰላም ነው ብዬ ነው እንዲናርግ ምናምን ሲል ለካ የሚቀዱት ለዛ ነው አሁን ማናት እንትና ከወገብ ይሄ ፊቷ እቺ አካባቢ ፊቷ ቆንጆ ናት። ኤልሻዳይ በናቹራል ጸጉሯ፣ አይደለም ሚዲያ ላይ ሰው እንዲያት አትፈልግም። እግሯ በጣም ቀንድ ነው አደለም? ዋና ሚኒ ስከርት አርጋ ፎቶ አትለቅ። የለም ወፍ ማለት ነው እና እዚህ ቲክታክ ላይ አሁን እሷን ከአንገቷ በላይ እንትና እንኳን ዮኒ ማኛ ሻፍዶ ነበር፣ እንኳን ሌላ ከአንገቷ በላይ ግን፣ እሷም በናቹራል ፀጉሯ ወደኋላ ሲዛ በተለይ እናቷ ሚያት አይመስለኝም። አዶኖ ከዚህ በላይ የሚተከል ፀጉር ካላስተክላ ከሆነው በስተቀር እግርም የለም። ከአንገት በላይ የሚያሳየን ውድድር ካለ መወዳደር ኮንፊደንስ ሊኖራት ይችላል። ይ ያየውትን የምነግራችሁ እዚህ ቲክታክ ላይ የምታዩቸው በአካል ሲታዩ ገደል ነው። ጠቅላላ የሚገቡት ኮንፊደንስ የላቸውም። አለፊሊተር ውጡ የሚባሉ ውድድር ይኑር እዚህ ቲክታክ ላይ የሚባል የዛን ቀን ሆዴን አመመኝ ቆረጠኝ ብለው ይጠፋሉ። የለም አለፊሊተር የሚመጣ ችክ አይገኝም። ስለዚህ ሚስት ለማግኘት በአካል ይሻላቸዋል። እዚህ በፊሊተር አይተጠብሰ አራት ሜትር ነው የምትሮጠው የለም። ውይ ምንድን የሚያደርገው እንደ ይሄ የመቼ ነው? ምንድን ናቸው? እንግል ልጅ እንደምን ነው? ምንድን ነው? ምን ውስጥ ነው የሚገባ እና የሚወጣው? ውይ እነዚህ ሰዎች እንደው ምን ውስጥ እየከተተው ነው? የእነዚህ ልጆች ጨዋታ እንደ አንድ ቀን ይሞቱና መማሪያ ይሆናሉ። እግዚአብሔር በስማ፣ ምንድን ነው እንደዚህ ቲክተክ ላይ መሟሟት? ሮሜ ጆከር ስም ዘገየ፣ ምን ችግር አለው? ዘገየ ሆነ ጆከር ሆነ ምን ችግር አለ? አሁን የኔን እውነተኛ ስም የምታውቁ ዩቲንክ፣ የኔ ፓስፖርት ሮማን ነው አይደለም? ሁሉም የራሱ ስም ይኖረዋል። እናቴ ያወጣችልኝ ስም ነው ሮማን። አባቴ ደግሞ ያወጣልኝ ስም አለ። ስለዚህ የኔ እውነተኛ ስም ማን ነው? ፓስፖርቴን ከፈለጋችሁ አሳያችኋለሁ። ዘገየ ሆነ ጆከር ሆነ አለማየ ሆነ ምንም ይገርማል። እኔ እኮ ሰው ልጅ አንደርስታንድ የማታረጉ ጆከር ትግሬ ነው፣ ጆከር ትግሬ ነው። ትግሬ አባሽ ጥፋ እና በእናቱ አማራ ከሆነ እኔ የማቃቸው እዚህም ብዙ ጓደኞች አሉ። በእናታቸው የትግሬ ልጅ በአባታቸው ኦሮሞ ለትግራይ በአንድ ላይ ትግራይን ይዞ ሰልፍ ወተው አናስበቃ አደይ ትግራይ ብለው የታገዱ ልጆች አሉ። እናን እሱ የእናቱ ሳይድ አይነኩብኝም ብሎ እናቱ ሊያሳድጉት ይችላሉ። የእናቱ ዘር ሊበልጥበት ይችላል። ያደገው ወሎ ነው እና ለአማራ ከቆመ ምን አባሽ ነው? የሚያሽለጠልጥሽ እኮ ነው ምልሽ። አባቱ ትግሪ ነው እና ይሁና የተወለደው አማራ ክልል ነው። ምን አባታችሁ ነው የምትቀባጥሩት? ዘገዬ ነው የእናትሽ ዘግይ፣ ልክስክስ እናንተ ሰው ገፍታችሁ ገፍታችሁ አማራውን እኔን ገፍታችሁ ቆኑ ያስወጣችሁ። በአማራ ትግል ምን አገባሽ? በአማራ ትግል ያገባሽም ይኸው። ተውኩን ተውኩን የፋኖ ቲሸርት ያሰራሁት የወጣሁት ሰልፍ አማራ ሳልሆን ልጆች አማራ ናቸው ብዬ ፋኖ ሚል ቲሸርት ገዝቼ ሰልፍ ስወጣ እንትን ስል በአማራ። እረ እንደ እናንተ አይነት ደንቆሮ አይቻላቅም። እዚህ ሚዲያ ላይ እንደወረ ባካቸ ትደናቆሩ እና ምን አባሽ ቢሆንስ? ስ እኮ ነው የምላችሁ እኮ እስቲ ከተማሩ ከትግሬዎች ትግሬ አሁን እስቲ ደሩ ደሃረሩ አይታችሁታል አይታችታል። እንደዛ ሞልጫቸው ግን ቆሞ ከጎናቸው ሲሆን ዌልካም ብለው አክብረው ነው የሚያስገቧችሁ። እናንተ ምን ሴጣን የሆነማ እንትን ተደርጎ መተት ተደርጎባችኋል ወይ? እርስ በእርስ አትስማሙ ወይ? የሚታገልላችሁን አትቀበሉ። ሁሉንም ብላችሁ ባዶ ህዝቡን አስቀርታችሁ ልታስጨርሱት የምትሞክሩ እኔ በሰላም ነው ወይ ይሄ ነው የእናትሽ ይዘግ እና ምን አባሽ ይጠበስ። አንድ ቀን እሺ የሚከፋፍላችሁ ቢሆን ኦ ለካ የሚከፋፍለን ለዛ ነው። አንድ ቀን ከፋፍሎ የታገለ ነው። አማራን አያስነካም አንድ